እኔ ጋር እንገናኛለን። ሰላምታችሁን በያላችሁበት ድረስ፣ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ዮሀና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆኑ። ቀዳሚ ወዳደረግነው ዜና አልፋለሁ። በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች ይከሰቱ የነበሩ ግጭቶች ማህበረሰቡን ለከፋ ቀውስ ሲዳርጉ ቆይተዋል። አሁን ላይ በሕዝቡ በመንግስትና በግብረሰናይ ድርጅቶች ርብርብ ቀጠና ወደ ሰላም ተመልሷል። የሁለቱ ዞኖች ዋና አስተዳዳሪዎች የቀጠናውን ሰላም ዘላቂ ለማድረግ በትኩረት እየሰሩ መሆናቸውም ተገልጿል። ደጆኒ በቀለ በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች የተከሰቱ ተደጋጋሚ የሰላም እጦት ችግሮች ዘርፈ ብዙ ውድመቶችን አስከትለዋል። የአካባቢው ነዋሪዎች በተደጋጋሚ እንደሚሉትም በቀጠናው ረዘም ላለ ጊዜ ግጭቶች የነበሩት የፖለቲካና የጥቅም ፈላጊዎች ቀጠናውን እንደ መልካም አጋጣሚ በመጠቀማቸው ነው። መሳሪያ ነጋዴዎች፣ ብሔርተኞች፣ ወሬኞች፣ ከላይ ታች የሚሉ ሰዎች እዚህ ደረጃ ላይ አድርሰውናል። መሀል ሆኖ ፊሽካ ነፍቶ ለስድስት ለሰባት ዓመት ሲያጨርሰን ቆየ የሚሞተው ማን ነው ገበሬው አንዱ የሰራውን ንብረት ለመዝረፍ ሌባ ነው በቃ አገር ሊያጠፋ የሚችለው ብንለያይ ምንም አቅማችን እየደከመ ወደ ታች እየወርን ነው እንጂ የምንገኘው ከፍ ማለት አይኖርም አሁን የቀጠለው ውይይት ቀጥሎ የተጎዳ የተካሰ ስብሰባችንን እንደዙ እያጠናከርን መሄድ አለብን የሰሜን ሸዋ ዞን ዋና አስተዳዳሪው መካሻ አለማየሁና የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪው አህመድ አሊ እንዳሉትም በመንግስት መዋቅር ውስጥ የሚሰሩ አካላት ጭምር ጉዳዩን ከማርገብ ይልቅ አባባሽ እንቅስቃሴዎችን አድርገዋል። ይህም በማህበረሰቡ ላይ ጉልህ ጉዳት አስከትሏል ባይ ናቸው። በቀጣናው ላይ አጀገኛ የሚባል የፖለቲካ ንግድ አለ። እያንዳንዷን ጥቃቅን ጉዳት ማራገብ የበለጠ የሚያቀራረብና የሚያስማማ ስራ ከመስራት ይልቅ የበለጠ የሚያባብስ ግድያው እንዲጠናከር ንብረቱ ውድመቱ እንዲጠናከር ፉክክር ውስጥ የሚያስገባ ያልተገባ ትርክቶችን በተለይ ነጣጣ የነበሩ ትርክቶችን ማህበረሰቡን በሚከፋፍልና በሚነጣጥል መልኩ ሚዲያን በመጠቀም ይህ ማህበረሰብ ለማይገባ ችግር ውስጥና ማን ወጣው የሚመስሉ አንዳንድ ድርጅቶች የተንቀሳቀሱበት ኤሪያ ነው። ፕሮዴቨሎፕመንት ኔትወርክ የተሰኘ ሀገር በቀል ግብረሰናይ ድርጅትም የሰላም እጦቱ በዘላቂነት እንዲፈታ ከሁለቱም ብሔረሰቦች የተውጣጡ የህብረተሰብ ክፍሎችን በተደጋጋሚ እያወያየ ይገኛል። በተደረጉት ውይይቶችም ህዝቡ በሰላም እጦቱ የተጎዳ መሆኑን በመግለጽ ለሰላሙ መስፈን የበኩሉን እንዲወጣ ቃል ገብቷል ነው የተባለው። አህመድ ሁሴን የድርጅቱ ዳይሬክተር ናቸው። የተከታታይ ሰባት አመት ጾም በመጣ ቁጥር ግጭታል ጾም ላይ ጾምን በስርዓቱ አሳልፈን አናውቅም ብለው ሲወያዩ ነበር። አሁን ለመጀመሪያ ጊዜ ጾምን ያለ ግጭት ያለ ጥይት ድምጽ ጾምን የጨረስንበት ነው ይላሉ። ይሄ ማለት የሚያሳይህ ነገር አለ። ከጊዜ ወደ ጊዜ ሰላሙን የመፈለግ ከጊዜ ወደ ጊዜ ግጭትን የማስቀረት እንደገና በቃ ሪቫይታላይዝ የማድረግ ይሄ ሰላማችንን ወደነበረበት መመለስ አለብን የሚል ጽኑ ፍላጎት እንዳለ ያሳያል። የተገኘው ሰላም ዘላቂ እንዲሆንም ሕዝብና መንግስት በጋራ እንደሚሰሩ ተገልጿል። የሁለቱ ዞን አስተዳደሮችም የህግ የበላይነትን በማረጋገጥ ሕዝቡን ይበልጥ ለማስተሳሰር እንደሚሰሩ ተናግረዋል። የኦሮሞ ብሔረሰብ ዞን አዋሳኝ አካባቢ የይፋት አጎራባች ቀበሌዎች፣ ወረዳዎች በልማት መተሳሰር አለባቸው። አንዳችን ያለ አንዳችን ምንም ነገር መሆን እንደማንጨጨምር ያረጋግጡበት ሁኔታ ማሰብ እና መውሰድ ይቻላል። የሸዋሮቢት ቀጠናን ብናይ ወይም ኢፋትን እንደዚሁ በተመሳሳይ ከሰንበቴ ከተማ አስተዳደር ከጅሌ ጥሙጋ ጋር በወንድማማችነት የተገነባ ከተማ በመገንባት ሂደት ውስጥ የተለያዩ የነበሩትን እሴቶቻችንን በሚዲያ ለማስታወቅ የተሰራው ስራ እጅግ ከፍ ያለ እንደነበር ማሰብ ይቻላል። በሁለቱም ዞኖች መካከል ያሉ አጥፊዎች ለህግ እንዲቀርቡ አበክረን የምንሰራ ይሆናል ማለት ነው። በሰላም እጦት ችግሩ የተጎዳው ህዝቡ በመሆኑ የህዝቡን ሰላም ለማረጋገጥ የሚመለከተው ሁሉ የድርሻውን ሊወጣ እንደሚገባ ተጠይቋል። የሲቪል ሰርቪስ ሪፎርሙ በሀሰተኛ የትምህርት ማስረጃ ላይ በስራ መደብ ዝግጅትና በመንግስት ተቋማት አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን ለመፍታት ያስችላል ሲሉ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ መድሉ ብሸት ተናገሩ። ሪፎርሙ ውጤታማ እንዲሆንም የመንግስት ሰራተኛው አጋዥ ተግባራትን ሊከውን ይገባል ብለዋል። ወንድፍራው ዘውዴ ዝርዝራለሁ። የመንግስት አገልግሎትና አስተዳደር ሪፎርም የንቅናቄ መድረክ በደብረ ብርሃን ከተማ ተካሂዷል። በመድረኩ የትምህርት ማስረጃዎች የቆዩ መመሪያዎች ከአሁኑ መመሪያ ጋር አስተሳስሮ ከማስኬድ አንጻር እንዴት ይመለከታቸዋል የሚሉ ሀሳቦች በተሳታፊዎች ተነስተዋል። በምዘና በችሎታ ህዝብና ሀገርን የሚያገለግል ሰው ቢመደብ ምንም ማንም ቅር የሚለው የለም ነው የምለው አሜሪካኖች ምን ይላሉ? ከፊት ምንጊዜም አንድ ሺህ አንበሳ ከተሰለፈ አንድ በግ ከፊት ካለ አንበሳ በሙሉ በግ ይሆናል፣ ይላሉ። አንድ ሺህ በግ ከኋላ ተሰልፎ ግን አንድ አንበሳ ከፊት ካለ በጎቹ አንበሳ ይሆናል። አሜሪካኖች የሚፈልጉት ይህንን ነው። መሪ ሰውን ወደፊት የሚያወጣ ይፈለጋል። የሚሮጥ እንዲሮጥ፣ የሚከተል እንዲከተል፣ የሚቆም መቆም ነው ያለበት። ማደናቀፍ የለበትም። በሁለት ዓመት የተገኘ ዲፕሎማ ነው ሌቪል ፎር ተብሎ ተሰጠ። በደብረ ብርሃን ቴክኒክ እና ሙያ ነው፣ ግን የሲኦሲ ማረጋገጫ አልቀረበም። በወቅቱም እንድናቀርብ አልተጠየቅንም። ስለዚህ የእኛ ጣፋንታ ምንድን ነው? ከትምህርት ዝግጅት ጋርም ሰው በተማሪዊ ሙያ መስክ ዘርፍ እንዲሰማራ ሪፎርሙ እንዴት ይመለከተዋል የሚለው በመድረኩ ተነስቷል። ፒኤችዲ ጆርናል አሁን ማሳተም ወር ሁለት ወር ማይፈጅ የጠበቅኩ ባለበት ሰዓት እኔም ምሰራው የማዕድን ቁጥጥር ካርኒ መኪና እያስቆምኩ የከባ ቆርጠሃለሁ ብዬ ማንበብ ነው። ይህን እኮ የሚሰራው መጽሐፍ ማንበብ ይችል ነው። ምናልባት እኔ ኤሌክትሪካል ኢንጂነሪንግ ውስጥ እስካልገባሁ ድረስ ድጋፍ ሰጪ ሰራተኛ በመሆነ በዚህ በባህልና ቱሪዝም ስር የምሰራው ስራ ልምዱም ከዛ ጋር ተጣጥሞ የሚጠቅም አይደለም። ይሄስ በሪፎርም ውስጥ እንዴት ይታያል? የሚል ሀሳብ ለመስጠት ነው። የደብረ ብርሃን ከተማ ሲቪል ሰርቪስ እና የሰው ሀብት መምሪያ ኃላፊ አቶ እስክንድር ገብረ ሚካኤል ፕሮግራሙ ችግሮችን ስለሚፈታ ሰራተኛው የድርሻውን መወጣት አለበትም ብለዋል። የእናንተ ጥያቄ ብቻ አይደለም። ማስተር ተምሮ በማስተሩ እያገለገለ ያልሆነ የመንግስት ሰራተኛ ማለት መማርን የማያበረታታ የሲቪል ሰርቪስ አሰራር ነው ያለው ብሎ ይነሳላል ይሄ አንዱ በሪፎርም መመለስ ያለበት ጉዳይ ነው። ኦልሞስት የክልሉም ይዞት እየሰራ ነው ማለት ነው። አሁን የሚታዩ የአገልግሎት አሰጣጥ አንደኛው ከመንግስት ሰራተኛው ከአገልጋዩ እውቀትና ክህሎት ማነስ ችግር ነው። ሁለተኛው ተቋማት የአሰራርና መመሪያ ጉዳይ ነው። የመልካም አሰራር ችግር እየተፈጠረ ያለ ሪፎርሙ እነኝን ጭምር የሚመልስ የሚያስተካክል ነው ማለት ነው። የደብረ ብርሃን ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሰለሞን ጌታቸው የመንግስት ግቦች እንዲሳኩ ሰው ትክክለኛ የትምህርት ማስረጃ መያዙ መረጋገጥ አለበትም ብለዋል። መንግስት የሚፈልጓቸው ግቦችና ዓላማዎች ይሳኩ ከተባለ ይህን የሚያሳካ ሰው በትክክለኛው ቦታ በትክክለኛው የትምህርት ማስረጃ በትክክለኛ የስራ ልምዱ መመደብ አለበት ማለት ነው። ይህንን ለመመደብ ደግሞ የመጀመሪያው ክራይቴሪያ ሰው ትክክለኛ የትምህርት ማስረጃ ይዟል ወይ የሚለው መጣራት አለበት ማለት ቼክ መደረግ አለበት ማለት። ከዚያ አኳያ በተቀመጠው አግባብ የማጥራት ሂደቱ ከአመራሩ ተጀምረዋል ማለት። በመድረኩ ላይ የተገኙት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሉ በሸት ከትምህርት ማስረጃ ጋር የተነሳው ሀሳብ ገዢ መሆኑን አንስተዋል። ሪፎርሙ ያስፈልገውም አንዱ ለዚህ ነው ሲሉ ተደምጠዋል። የትምህርት ማጣራት ሁላችንም ዝግጁ መሆን ነው የሚጠበቅብን። ስለዚህ በማጣራት ሂደቱ ሁላችንም ከራሳችን ጀምረን ፋክቱን መስጠት ነው። የስራ መደብ ከትምህርት ዝግጅት ያላቸው ዝምድና ሪፎርም፣ ምን ይመስላል ተደርጉ የሚለው አንዱ ይሄንን ታሳቢና አድርግ ነው። አሁን ያነሳችሁ ችግር በጣም ችግሮች አሉ። የትምህርት ዝግጅቱ ጋር አይገጥም መደቦች። እሱ ብቻ አይደለም ደረጃን ታሳቢ ያደርግም የትምህርት ደረጃን ብቃት ታሳቢ ያደርጉም ወደዛ ሲስተም እየሄድን በሂደት እንቀይረው ስለሆነ ይሄ በሪፎርም ትግበራ የሚታዩ እንደሆኑ ማየት ይቻላል። ያሰለጠነ የሰው ኃይልን በማብዛት የሳይበር ጥቃትን ለመከላከል እየሰራ መሆኑን የኢትዮጵያ ሳይበር ደህንነት አሶሲሽን ገለጸ። የሳይበር ጥቃቱ በእያንዳንዱ ግለሰብና ተቋማት ዘንድ የተደቀነ ችግር መሆኑን በመገንዘብ ጥንቃቄ ማድረግ ከሁሉም ይጠበቃል ሲል አሶሲሽኑ ገልጿል። አዲሱ ዳዊት የሳይበር ምህዳር የተለያዩ የመረጃ መሰረተ ልማቶችን ኮምፒውተሮች፣ ራውተሮች፣ የኮምፒውተር ኔትወርኮች ተሳስረው የሚፈጥሩት ምናባዊ ዓለም ነው። በዚህ የሳይበር ምህዳር ውስጥ መረጃ ይቀመጣል፣ ይሰራጫል፣ እንዲሁም ይተነተናል። ሳይበር የሰው ልጅ አኗኗር ከማዘመንና የሩቁን ቅርብ፣ አድካሚውን ቅልል የማድረጉን ያህል በአግባቡ መከላከልና መጠቀም ካልተቻለ ለጥቃት ያጋልጣል። ጥቃቶቹም የሞባይል ስልክ የሚጠቀሙ ግለሰቦችን ጨምሮ የገንዘብ ተቋማትን እንዲሁም በጅምላ በሀገራት ያሉ መረጃዎች ላይ ሊደርስ እንደሚችል የኢትዮጵያ ሳይበር ደህንነት አሶሲየሽን ፕሬዚዳንት ዶክተር ብርሃኑ በየነ ይናገራሉ። የሳይበር ጥቃት መጠኑ ምን ላይ ነው የሚለውን ለማወቅ ራሱ አዳጋች ነው። ነገር ግን በሚያስፈራው ሁኔታ በጣም እያደገ ነው። ምክንያቱም የሳይበር ሃከርስ አጥቂዎች አንድ ታርጌት እያደረጉ ያለው በአሁኑ ሰዓት አፍሪካን የሳይበር አዌርነስ ዝቅተኛ በሆነበት አካባቢ ጥሩ አጋጣሚ ስለሆነ በአሁኑ ሰዓት የጥቃት እንትኑ አፍሪካ ላይ እኛም ሀገር ላይ በከፍተኛ ደረጃ ተጠናክሮ እየተካሄደ ስለሆነ ይሄ እጅግ በጣም አሳሳቢ ነው። በኢትዮጵያ በ2016 ዓ ም ብቻ ከተለያዩ ተቋማት ላይ ከ18000 በላይ የሳይበር ጥቃት ሙከራዎች መደረጋቸው የችግሩን አሳሳቢነት ያሳያል። ሀገሪቱም ይህን የሳይበር ጥቃት ለመከላከል ከፖሊሲ ማሻሻል ጀምሮ በዘርፉ የሰለጠነ የሰው ኃይል ለማፍራት ጥረት በማድረግ ላይ ትገኛለች በሁለት መንገድ ሊሆን ይችላል አንደኛው በትሬኒንግ በትሬኒንግ ሌላው ኮንቲኔስ ኢንጌጅመንት ነው ትሬኒንግ ለአዌርነስ ለመጀመሪያ ደረጃ ሊሆን ይችላል ከዛ በተረፈ ግን ቴክኖሎጂ እጅግ በጣም እየቀያየረ ስለሆነ ኮንቲኔስ የሆነ ስኪል ዲቨሎፕመንት ያስፈልጋል ሳይበር ሴኩሪቲን ኦር ሳይበር ሪዚሊየንስ ባህላችን ሊሆን ይገባል እንደ ባህላችን ቴክኖሎጂ ዩዝ ካልቸር ዲቨሎፕ እንደምናደርገው በዚህ ዙሪያ አሶሴሽኑ ከተለያዩ ድርጅቶች ጋር ከኢንሳ ከሚንት፣ ከፕራይቬት ቢዝነስ ከዩኒቨርሲቲዎች ጋር በመተባበር ትሬኒንግ የአዌርነስ ትሬኒንግ እንዲሰጥ ትልቅ መድረክ አዘጋጅቷል። አሳሳች መረጃዎችና መልእክቶች በተለያዩ የማህበራዊ ሚዲያ ዘርፎች በእጅ ስልክ ሳይቀር እየተላኩ በግለሰብ ደረጃ መረጃዎች ሲበዘበዙ ማየትም የተለመደ ገጠመኝ ነው። በመሆኑም የማኅበረሰቡን የማኅበራዊ ሚዲያ አጠቃቀም ግንዛቤን ከፍ ማድረግም ቁልፉ የሳይበር ጥቃት መከላከያ መንገድ ነው ይላሉ። ዶክተር ብርሃኑም እንደው በቀላሉ እንትን የምንለው በኢሜይል አታች የተደረገን ነገር ዝምላችሁ የማታውቁት አትክፈቱ። ይሄ ቤዚክ የሆነ በጣም ትንሽ ግን እጅግ በጣም ጠቃሚ ነው። ማንኛውንም ዌብሳይት ያለ ምንም ምክንያት አትጎብኙ የተገኘውን ሁሉ ክሊክ አታደርጉ። እነዚህ እነዚህ ቤዚክ የሆኑ ትንንሽ እንትኖች። ከዛ ቀጥሎ የተለያዩ ምን ማድረግ አለብን የሚለው በተለይ ፕሮቴክት የማድረግ ዲጂታል አሴት ፐርሰናል ኢንፎርሜሽን በአሁኑ ሰዓት ያለው ፐርሰናል ኢንፎርሜሽን፣ ክሬዲት ካርድስ፣ የሜዲካል የፔሸንት ካርድ፣ የሪሰርች ውጤቶች እነዚህ እነዚህ ሁሉ በጣም የተጋለጡ ስለሆኑ ፕሮቴክት ማድረግ የሚገባን ስኪል እና ፖሊሲ ዲቨሎፕ መደረግ አለበት እንላለን። የሳይበር ጥቃት ሆን ተብሎ ያልተፈቀደ የኮምፒውተር ስርዓቶችን መሰረተ ልማቶችና ኔትወርኮች ላይ አጥፊ ሶፍትዌሮችን በመጠቀም በህገወጥ መንገድ መረጃዎችን በመበዝበዝ ወይም ሀክ በማድረግና አገልግሎትን የማስተጓጉል ተግባር ነው። በመሆኑም የሚመጡ መረጃዎችን ከመክፈታችን በፊት መመርመርና የግል ወይም የተቋማት መረጃዎችን ደግሞ ከፍት ባለማድረግ ጥቃቱን መከላከል የሚቻል ስለመሆኑ ይገልጻል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ተመልካቾች አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። ከሀገር በቀል እውቀቶች ህዝባዊ አንድነትን በማጠናከርና እድገትን በማፋጠን በኩል የሚጫወቱት ሚና የላቀ በመሆኑ ትኩረት ልንሰጣቸው ይገባል ሲሉ በሰላም ሚኒስቴር የሀገር ግንባታ መሪ ስራ አስፈጻሚ አቶ ትእዛዙ ደሳሌን ገለጹ። የእኛነታችን መገለጫ የሆኑትን እነዚህን እሴቶች መጠበቅና የበለጠ ማበልጸግ ይገባልን ብለዋል። ሰለሞን አሰፌ ተጨማሪውን ይዟል። ኢትዮጵያውያን በአብሮነት ዘመናትን በመሻገር ረገድ የሀገር በቀል እውቀቶች ሚና የጎላ ነው። ሀገር በቀል እውቀቶች በኢትዮጵያ አንድነትን ከማጠናከር ባሻገር ሰላምን በማጽናትም አበርክቷቸው የላቅ ነው ይላሉ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት በሰላም ሚኒስቴር የሀገር ግንባታ መሪ ስራ አስፈጻሚው አቶ ትእዛዙ ደሳለኝ። የውይይት ባህል ወሳኝ ነው። ሰው በዛፍ ስር በባህላዊ መንገድ የሚወያያቸው ቦታውም አለ፣ ቦታም ይወስናል እና በዛም በሚያውቀው ሰው እየተመራ ይህ የውይይት ባህል አለ። አሁን ደግሞ የበለጠ በከተሞችም በገጠርም በየትምህርት ቤቱም ይሄ ነገር ይሄ የውይይት ባህል እንዲዳብር ያው ስልት በመቀየስ አሰራር በመዘርጋት ለብሔራዊ መግባባት እንዲሆን ለአገር ግንባታ እንዲውል በማድረግ የተለያዩ ሰነዶችን ከምሁራንም ጋር ከልሂቃንም ጋር እየሰራን ስላለ በዚህ መንገድ አብሮነት የበለጠ ተጠናክሮ እንዲወጣ በመንግስትና በማህበረሰብ መካከል አልፎ አልፎ የሚከሰቱ ያለመግባባቶች፣ ቅሬታዎች ከአገልግሎት አሰጣጥም ሊፈጠር ይችላል። ግን ያንን ደግሞ የምንፈታበት አብሮነት እንዲዳብር የምንሰራቸው ሰፋፊ ስራዎች የጀመርናቸዋሉና በእንደዛ ሁኔታ ስልት ቀይሰን እየሰራን ነው ነው ሀገር በቀል እውቀቶች ህዝብን በማስተባበር የሀገርን አንድነትና እድገት ለማፋጠንም ጉልህ ሚና እንዳላቸው ነው መሪ ስራ አስፈጻሚ የሚናገሩት። ሚዛናዊነት አእምሮ እግዚአብሔር የሰጠን ፈጣሪ የሰጠን አእምሮ ለዛ ነው አልቆ የፈጠረን ለዛ ነው። እና ያንን ሚዛን ጠብቆ በደንብ ከቀኝ ከግራ ሰምቶ ነው የሚፈርደውና ሰው አሁን የሀገር ሽማግሌ የምንለው ይህን ነው። መስፈርቱም ይህን ነው ውሸት የማይናገር ሚዛን ጠብቆ የሚፈርድ የማያዳላ ነው ምንለው። እና አድልኦ የሌለበት አሰራር ስርዓት እንዲኖር ደግሞ የሚታዩ ችግሮች በመንግስትም አገልግሎት አሰጣጥ ላይ ሲኖር በትክክል መድረኮች አሉ። እዛ ላይ ፊት ለፊት አስተያየት መስጠት ነው አሁን አለ ብዙ ሁኔታ። እና በእንደዛ አይነት መንገድ መፍታት ሲቻል አሁን በተለያየ መንገድ በመንግስትም ላይ አመፅ ለመውጣት ምን ለመውጣት የሚቸኮልበት ሁኔታ ስታዩ ብዙም አይዘልቅም። ለምን አሰራር ስርዓቶች አሉ። በዛ ስርዓት ላይ ሳይሞከር ዝም ብሎ በስሜታዊነት በውጭ ሚዲያ ሰምቶ ገንፍሎ ይወጣል ከዛ የትም አይድም የሚል ነገር ነው የምናየውና ያንን አይተናል። በህይወት ዘመናችን ካየ ነው ደግሞ በመማሪያ ያስፈልጋል። አብሮነትና አንድነትን በማጠናከር የሀገርን ኢኮኖሚ በማሳደግ ሚና ያላቸውን እነዚህ ሴቶችን መጠበቅ የግድ እንደሆነ የሚገልጹት አቶ ትዕዛዙ ሀገር በቀል እውቀቶችን መጠበቅ የእያንዳንዳችን ድርሻ ነው ይላሉ። ከልቦናችን ሁልጊዜ መመንጨት ያለበት ሰላማዊ ነገር ነው እንጂ የክፋት ምንጭ መሆን የለብንም። ሁልጊዜ ይህንን ነገር ማዳበር አለብን። በእርግጥ ሊያስቸግር ይችላል። የቆየ ክፋት አስተሳሰብ በአንዴ አይወጣም፣ ግን ያ ደግሞ ትግል ይፈልጋል እና ስናስበው የሚጠቅመን ባለን ዘመን ጥሩ ነገር ስርተን ለትውልድ ማለፍ ስለሚገባን በዚህ ደረጃ ሁሉም በየአካባቢው በሰላም ዙሪያ ላይ ሰላማዊ ሁኔታ እንዲፈጠር ለዓለምም ምሳሌ ዓለም አሁን የምናየው ውስጥ ቅልቅል ውስጥ ነው ያለችውና ጸብ ውስጥ ነው ያለችው ለዓለም ምሳሌ የምትሆን ሀገር ናት። የሀገራችንና የራሳችን በቂ እምቅ ሀብት አለን እና በዛ ደረጃ ርቅ አሳቢ ሩቅ አሳቢ መሆን አለብን። በሰላም ላይ በስፋት መስራት ይገባናል የሚል አስተያየት ትሰጣለ። ሀገር በቀል እውቀቶች የእኛነታችን መገለጫ በመሆናቸው ለአብሮነታችንና ለአንድነታችን ማጠናከሪያ በማድረግ አብሮነትን ማጽናት እንደሚገባም መሪ ስራ አስፈጻሚው አሳስበዋል። አሁን ደግሞ ወደ አጫጭር ዜናዎች እናልፋለን። መሰረት መግጫት ያቀርባቸዋለሽ ተከታትለን እንመለስ።

ገቢዎች ሚኒስቴር በክዋኔ ኦዲት ግኝቱ አበረታቸው እርምት መውሰዱን በስተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገለጸ። በስተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴር የታክስ መረጃ አስተዳደር ስርዓት ውጤታማነትን በተመለከተ የተከናወነ የ2014 2015 የክዋኔ ኦዲት ግኝት ላይ አበረታቸው እርምት መውሰዱን አስታውቋል። የቋሚ ኮሚቴው አባላትና የፌዴራል ዋና ኦዲተር ተወካዮች በሚኒስቴር መስሪያ ቤቱ በክዋኔ ኦዲት ላይ ያተኮረ የመስክ ምልከታ ያካሄዱ ሲሆን የተቋሙ ከፍተኛ አመራሮች አጠቃላይ ግብረ መልስ አቅርበዋል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ በገቢዎች ሚኒስቴር የታክስ መረጃ አስተዳደር ስርዓት ውጤታማነትን በተመለከተ የተከናወነ የ20142015 የክዋኔ የኦዲት ግኝት ላይ እየወሰደ ያለው የማስተካከያ እርምት እርምጃ ከሞላ ጎደል አበረታች መሆኑን ገልጸዋል። መረጃው የህዝብ ተወካዮች ምክር ቤት ነው። ኢትዮጵያ የምታስተናግደው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ ከመጪው ረቡዕ ጀምሮ በአዲስ አበባ አድዋ ድል መታሰቢያ እንደሚካሄድ የጤና ሚኒስቴር አስታወቀ። ጉባኤው እስከ ሰኔ 20 2017 ዓ.ም የሚካሄድ ሲሆን ጤና ሚኒስቴር ከዓለም የጤና ድርጅት ጋር በመተባበር እንዳዘጋጁ ተገልጿል። ሚኒስቴሩ ጉባኤውን አስመልክቶ ለመገናኛ ብዙሃን ባለሙያዎች በሰጠው የግንዛቤ ማስጨበጫ ላይ የጉባኤውን ዓላማና ይዘት አብራርቷል። በጤና ሚኒስቴር የጤና አገልግሎት ጥራት አስተባባሪ ነስረዲን ኑርሳቦ እንደተናገሩት ጉባኤው በጤና ኢኖቬሽን ጥራት፣ የታካሚ ደህንነት፣ የአገልግሎት ኢፍትሃዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደረገ ነው ተብሏል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአረንጓዴ አሻራ ከደን ሽፋን ማሳደግ በላይ መሆኑን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ማም ገለጹ። አረንጓዴ አሻራ እንደ ሀገር ጠንካራ ኢኮኖሚ የመገንባት እንዲሁም ጠንካራ ሀገረ መንግስት የመገንባት መሰረትም ነው ብለዋል ዋና ዳይሬክተሩ። አረንጓዴ አሻራ የተራቆቱ መሬቶችን እንዲያገግሙ ከማድረግ ባሻገር በሀገር ኢኮኖሚ ላይ ሰፊ የሆነ ድርሻ እንዳለው ያነሱት ዳይሬክተሩ ለሀገር ሉዓላዊነት ከፍተኛ አስተዋጽኦ እንዳለውም ጠቅሰዋል። የተራቆቱ መሬቶችን እንዲያገግሙ ማድረግ ካልቻልን የምናልመው ምርታማነት አይኖርም፣ ብዝሃ ሕይወት ያልቃል፣ ብሎም እንደ ውሃ ያሉ ተፈጥሯዊ ሀብቶቻችን ይቀንሳሉ። ይህም በሂደት አስከፊ ለሆነ ችግር ይዳርገናል ብለዋል። ዘገባው የግብርና ሚኒስቴር ነው። እርስ በርስ የሚያስተሳስሩ እሴቶች ለሀገራዊ ችግራችን ዘላቂ ሰላም እንዲመጣ መሰራት አለበት። የአብሮነት መጎልበት መሰረታዊ ምክንያቱ በጋራ መስራት ነው ና የሚለያዩ ትርክቶች አሉ። አልፎ አልፎ የምንሰማቸው እነዛ ያው ጉዳት ነው ያለባቸው። ባህሉን የሚያከብር ታሪኩን የሚያከብር ትውልድ ካልተሳሰር የሚመጣውን ችግር የሚመጣውን ፈተና ማለፍ አይቻልም። አብሮነት እንዲጠነከር ባህል ታሪካችን እንዲጎላ ለኢኮኖሚ መደላድል የሚሆነው ትልቁ ሀብት እዚህ ጋር ነው ያለው። አብሮነት ካልሆግ እንዴት ሆኖ ነው ኢኮኖሚ ወደፊት ሊሄድ የሚችለው? መስራት አችልም። እርስ በርስ የሚያስተሳስሩ እሴቶቻችንን ዘላቂ ወዳጅነት እንዲፈጠር የሚያደርገው ይሄ ነው። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ እጅ ከልብ እናመሰግናለን። በያላችሁበት መልካም ጊዜ